ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ዛሬ በሚያሳዝን መረጃ ነው የመጣውላችሁ። ላይክ ሼር ሰብስክራይብ አድርጉ። ይህ እዚህ ጋር የምታዩቸው ወንድማማቾች ናቸው ማለት ነው። እነዚህ ሁለት ወንድማማቾች ታናሽና ታላቅ በአንድ ቀን በአንድ ተመሳሳይ አደጋ ህይወታቸው አልፏል ማለት ነው። በጣም ያሳዝናል። ትልቅ ወንድምየው ሂሳቅ ይባላል ማለት ነው። ሂሳቅ አብርሃም እንግዲህ ከአዲስ አበባ አገልጋይ ነው። አገልግሎ ወደ አርባ ምንጭ እየሄደ እያለ በመኪና አደጋ ትልቁ ህይወቱ ያልፋል። እንዲሁም ትንሹ ደግሞ ዩኒቨርሲቲ ተማሪ ሲሆን የትልቁን ሞት ይሰማል ማለት ነው። እሱም ሰምቶ ለወንድሙ ቀብር እንግዲህ ወደ አርባ ምንጭ እየሄደ ማለት ነው። እሱም ህይወቱ አልፏል። እሱም በመኪና አደጋ ማለት ነው። ሁለቱም በተለያየ መኪና በአንድ ቀን በአንድ አይነት አሟሟት በጣም ያሳዝናል። እናት እንዴት ብላ ትቀበል ይሄንን? እስኪ ወይኔ ያሰባችሁት ሁለት ልጆቿን በአንድ ቀን በአንድ አይነት። በጣም ነው የሚገርሙ። ምንክልስ አክልስ እነዚህ ልጆች የሚዋደዱ ነው። ተመሳሳይና አንድ ቀን ቀብራቸው የሆነ። ታናሽ የሁለተኛ ዓመት ዩኒቨርሲቲ ተማሪ ሲሆን የወንድሙ ሞት ሰማ። እሱም ተነስቶ ወደ አርባ ምንጭ እየሄደ እያለ ከምባታ ዞን በተፈጠረው የመኪና አደጋ ማለት ነው፣ እዛ ህይወቱ አለፈ። ወንድሙንም ሳይቀብር እሱም በመኪና አደጋ ህይወቱ አለፈ። በዛችው ለት በዛችው ቅጽበት የዚህም ይህኛውም ትልቁም ወንድም እንደዛው በጣም ያሳዝናል። የእውነት ከሚባለው በላይ ቅስሙ የሚሰብር ሀዘን ነው ማለት ነው። እናት በምንድን ነው የምትጽናና? በምንስ ነው እነዚህን የመሳሰሉ ገና ወጣት ህጻናት ልጆቿን አታ አስተምራ ትንሹ የሁለተኛ እንግዲህ ዩኒቨርሲቲ አስተማሪ ነው። ትልቁ ደግሞ ሰባኪ ወንጌል አገልጋይ ነው። አዲስ አበባ አገልግሎ ነው እንግዲህ ወደ አርባ ምንጭ እየተመለሰ ወደ ሀገሩ ባለበት ነው በመኪና አደጋ በድንገት ህይወቱ ያለፈው። ይህም ደግሞ እንደዛው እየተማረ ወንድምህ ሞተ ሲባል ለሱ ቀብር እያለቀሰ ሲሄድ ከምባታ ዞን ላይ እንደዚሁ በተመሳሳይ በመኪና አደጋ ህይወቱ አለፈ። ሁለት ወንድማማቾች ቀብራቸው በአንድ ቀን ሆነ። በጣም ተአምርም ነው። ታሪክም ነው። ህዝቡን በእንባ ያስረጭም ነው። የእውነት ያማል። የእውነት በጣም ይከብዳል። በጣም ይሰቀጥጣል። እንዲ ይህም ምንድን ነው ይባላል? መንፈስ ነው እንዲህ አንድ ላይ እየተላከ ሁለቱን የሚያጠፋ። በአንድ ቀን፣ በአንድ አይነት አማሟት። በአንድ መኪና ውስጥ ቢሆን አዎ፣ አብረው እየተጓዙ ይባላል። ከተለያየ ቦታ በተለያየ መኪና። በጣም ያሳዝናል። እናት መቼም አትጽናኝ። አሰባችሁት፣ ሁለት ልጆቿን በአንዴ አታ በምን አንጀቷ ነው? እናትና አባት ወላጆች እንዴት ነው የሚጽናኑት? አይደለም ለወላጅ ይሄ እኮ ለሰማ ሁሉ ግራ የሚያጋባ ነገር ነው እንዴ። ተልእኮ የመጣ ነገር እኮ ነው የሚመስለው። በጣም ነው እኮ የሚያሳዝነው። የእውነት በጣም ልብ የሚሰብር ነው። እንኳን የእናት ይቅርና ለሰማ ነው ልባችን ተሰብሯል። ያሳዝናል። ወንድሞቼ ነፍሳችሁ ባጸደ ገነት ያኑረው። እናታችሁ በምንም ቃል አትጽናናን በእርግጠኝነት በምንም ቃል እግዚአብሔር አምላክ መጽናናቱን ይስጥሽ ለትምህርት ልካ ለአገልግሎት ልካ አስክሬን ሲመጣ በአንድ ቀን ሁለት ተመሳሳይ የሆነ አሟሟት ታናሽና ታላቅ በአንድ ጊዜ የሆነ ህልምም ቅዠትም ውሸትም እኮ ነው የሚመስለው የእውነት ከእንደዚህ አይነት አደጋ ፈጣሪ ይሰውራችሁ ለጆሮ እንኳን መስማት የሚቀፍ ነው፣ አይደለም አምኖ ለመቀበል ለእናት ይቅርና እኛ ራሱ ሚዲያ ላይ የሰማነው ውሸት ወይም ደግሞ ህልም እየመሰለን ያለ። ምክንያቱም በጣም ከባድ ነው፣ ይህንን ነገር ማመን ራሱ በጣም ይከብዳል። በምንድን ነው አምናችሁ ኦኬ ብላችሁ የምትቀበሉበት ነገር አይደለም። እግዚአብሔር የወደደውን አደረገ። እንግዲህ ፈጣሪ አይከሰስም፣ ግን በጣም ያማል። ስንት መከራ አይታ ስንት ነገር አድርጋ እናት ልጇን አስተምራ ለቁም ነገር ይደርሳል ብላ ዩኒቨርሲቲ አድርሳ ነገ ተመርቆ መጥቶ ስራ ይዞልኝ ያሳልፍልኛል ያለች እናት እንደዚህ በድንገት እንደዚህ ይሄን አክል ካደረሰች በኋላ ቅጥፍ ሲያደርግባት አስቡ። አበባዋን፣ ደስታዋን፣ ሁለ ነገሯ ኮኖ ንጥቅ ያለው ከዚህ በኋላ የእሷ ህይወት ጭልም እንዳለባት ነው ማስበው ማለት ነው ምክንያቱም አይደለም ለእናት ለወላጅ የእውነት እኔ ልቤን ስብር ነው ያደረጉኝ። አሟሟታቸው ይገርማል። በአንድ ቀን ተመሳሳይ አሟሟት በተለያየ መኪና እንዴ ትልቅ ከአዲስ አበባ ወደ አርባ ምንጭ ሲሄድ በደረሰው የመኪና አደጋ ህይወቱ አለፈ። ታናሽ ደግሞ ወንድምህ ሞተ ሲባል የእሱም ከዩኒቨርሲቲ ከሚማርበት ወደዛ እየተጓዘ እያለ ልክ ወደ አርባ ምንጭ እየሄደ እያለ ከንባታ አንባሮ ዞን እዛ ጋር እንደደረሰ የመኪናው ተገለበጠ። የሱም ህይወት እዛ አለፈ። እናት የዛኛውን አዘን ሳትወጣ ይሄኛውም ተደገመላት። እንዴትስ ተብሎ ፍለፊቷ ላይ ይኬዳል? እንዴትስ ሲሄስ ይሄኛውም ልጅሽ ሞት ተብሎ ሲኬድላታል? ውይ በጣም ያማል የእውነት በጣም ልብ ይሰብራል። እግዚአብሔር ያጽናሽ፣ እምብራንት አጽናሽ፣ የኔ እናት አስቧት። ዝም ብላችሁ እስኪ ሳሏት። ከዚህ በኋላ አታለቅስም እኮ የሰው ልጅ ሲደነግጥ ድንዝዝ ይላል። እንባ አይወጣም ምንም በቃ። እንጃ ብቻ ፈጣሪ ሆይ ምን አይነት ጉድ እንደሆነ አላውቅም። እንዴ እውነት ሰው እኮ ተልኮ ሄድና ይሄን ነገር አድርግ የተባለ እስኪመስል ድረስ ማለት ነው። የሆነ የሰው መልእክት የመጣ ነገር አይመስልም እንደዚህ ስታዩት። እንዴ ሄድ እነዚህን ሁለቱን እንደዚህ አድርግ ተብሎ እንጂ እውነት ከላይ ከፈጣሪ የመጣም አይመስልም እንደዚህ ስታዩት በጣም ያስደነግጣል ማለት ነው። ያው እግዚአብሔር ሁሉንም ነገር ማድረግ የሚችል አምላክ ነው። ለእሷም እንግዲህ መጽናናቱን ያድላት። በጣም ህዝብ አዝኗል፣ አይደለም የአርባ ምንጭ ህዝብ ይቅርና ሁላችንም አዝነናል። ሚዲያ ላይ እየሰማና ያየ ሁሉ ቅስሙ ተሰብሯል። በእነዚህ ልጆች ለመስማት የሚቀፍ የሚያሳዝን፣ ልብ የሚሰብር ከአይምሮ በላይ የሆነ ነገር ነው የተፈጸመው ማለት ነው እንግዲህ እኔ እንጃ፣ በስማም ኢትዮጵያ፣ ምንድን ነው እረ መብርሃን፣ በቃ በይን፣ በቃ እኛኮ ወጣት አለቀ። የእውነት ወጣት አለቀ። ይሄ ትራፊክ አደጋ ደግሞ በጣም እየጨረሰብን ያለ። እዚህ ጋ ደግሞ የምታዋቸው ማለት ነው እነዚህ አራት እህቶቻችን በሳውዲ አረቢያ በሪያድ ከተማ ትላንትና ነው እና አንድ ወንድም አለ፣ ሌላ ወንዶችም አሉ። አንድ ላይ ሁነው እንግዲህ አደዛች እጽን ማለት ነው ሲያዛዙሩ ተይዘው እስር ቤት የገቡ ናቸው ማለት ነው። እና በጣም በተጠነቀቁ አሪፍ ነው ላለው እንደምታያቸው እንግዲህ እንደዚህ ታስረዋል። አራቱም ሴቶች ማለት ነው እነዚህና አደንዛዥ እጾችን ሽያጭ ላይ ምናምን እንትን ሲሉ ነው። በሳውዲ አረቢያ እንደዚህ አይነት ነገር የለም ማለት ነው። ከእንደዚህ አይነት ነገር ደግሞ ፈጣሪ የታደጋችሁ። የእነዚህ ልጆች ህይወት እንግዲህ አደጋ ላይ ነው ያለ። የእነዚህ ብቻ ሳይሆን ሌላም ወንድም አለ ወንዶችም አሉ ከነሱ ጋር፣ እንዲሁም አንድ አረብ ሳውዳዊም አለ አብሮ ከነሱ ጋር ሲሰራ የነበረ ማለት ነው። በነገራችን ላይ ይህን ነገር የሚሰሩት ሀበሾች ብቻቸውን አይደለም ከተለያዩ ዜጎች ጋር ተመሳጥረው ነው የሚሰሩት። ምክንያቱም አሉ፣ ሌሎች አሉ ማለት ነው፣ ከነሱ ጎን፣ ከነሱ ጀርባ። እንደዚህ መጥፎ ነገር እነዚህ ጋር የሚሰሩ ሰዎች አሉ ከጀርባቸው ማለት ነው። ስለዚህ የሳውዲ ህግ እንደዚህ የለም፣ ሁላችሁም ተጠንቀቁ ማለት ነው። ብሬክ ስም መልእክት አስተላልፏል። ሁላችሁም እንግዲህ ሳውዲ ላይ ያላችሁ እራሳችሁን ጠብቁ። እንደዚህ አይነት ነገር በፍጹም ባትሰሩና ባታደርጉ ማለት ነው። በኋላ ለእናንተም ጥሩ አይደለም፣ ለቤተሰብም ጥሩ አይደለም። መጨረሻችሁም አያምርም። ህይወታችሁ ሁሉ እስኪጠፋ ድረስ ያደርሳል ማለት ነው። ና የእነዚህ ልጆች እንግዲህ ጠፋን፣ ጣስቧቸው እናት ለስራ ልካ፣ እነሱ ቆሻሻ ነገር እዚህ ጋር ሲያራምዱ በእስር ተይዘዋል። ማዳም ቤት ሸቅለው ደሞዛቸውን እንደመውሰድ የማይሆን ስራ መስራት በጣም ከባድ ነው። መጨረሻው ይሄ ሆኗል ማለት ነው። ፈጣሪ እንግዲህ ልቡን ይስጣችሁ። ሌላ ምንም አይባልም፣ ምክንያቱም ብዙ ጊዜ ተነግሮ የሚሰማ የለም ማለት ነው በዚህ ጉዳይ ላይ። እግዚአብሔር አምላክ እንግዲህ እሱ መጨረሻችሁን እያሳምር። በጣም ነው የሚያሳዝን። የእውነት ከባድ ነው። ቅስም የሚሰብር ነገር ነው። እየሰማኑና ያየኑ ለእናት መጽናናትን እመኛለሁ። ለነዚህም ደግሞ እንግዲህ ልጆች ፈጣሪ ይድረስላችሁ። እናንተም ከመሞት አይደኑ። ምክንያቱም በሳውዲ ሕግ በጣም ጥብቅ ነው። እነዚህ ቆሻሻ ነገሮችን አለአገባብ እንደዚህ አይነት ነገሮች እንኳን ማውራት ቀርቶ ማለት ነው ሚዲያ ላይ አውጥቶ ማስተዋወቅ ይቅርና ማውራት ራሱ በጣም ክልክል ነው። ሕጉን ማወቅ አለባችሁ። ለገንዘብ ብላችሁ በአቋራጭ የምታደርጉት ነገር የብዙ ወጣቶች ኢትዮጵያን እድሜ እየተቀጸፈ ነው ያለው። እንግዲህ ልቦና ይስጣችሁ ማለት ነው። ከእንደዚህ አይነት ስራችሁ ተቆጠቡ እያንዳንዳችሁ ማለት ነው። ጥሩ ነገር አይደለም። ሰርታችሁ በጉልበታችሁ ፈጣሪ ይባርክላችሁ ገንዘብ ብታገኙ ይሻላል። በአቋራጭ ለመክበር በአቋራጭ እንትን ለማለት ያ እድሜ ልክሽን ወይ ትታሰሪያለሽ ወይ ደግሞ በዚህም የሞት ፍርድም ሊፈረድባቸው ይችላል። ምክንያቱም አደጋ ነው። ይሄ ክፉ ስራ ነው የሚሰራው። ያማል በጣም ፈጣሪ ልቦና ይስጣችሁ የእውነት።